ልዩም ሰርተፊኬት ተበርክቶለታል። እጅግ በጣም እናመሰግናለን፣ በርታልን፣ ጠንክርልን፣ እናመሰግናለን። ሊድ ፈረስ ቅድም ያለ ሴቶች በአማርኛ፣ እሺ፣ ስ እንድታወቅ፣ ማናት? ምንድን ነው? ኬት ነው? ዘርፌ አምላኩ ነኝ። እሺ

እሺ ወደ አንቺ መለሳለሁ። ወደ ወንድማችን አርቲስት አላዘር እንሄዳለን። እስኪ የራስን አስተዋውቀን ብዙ ያውቃል፣ ግን ደግሞ እንደ አዲስ እንታወቅ። አይገባኝም ነበር፣ ችግር የለውም አመሰግናለሁ። በቅድሚያ እሺ፣ ከታጋ አርካት። እሺ እሺ፣ ስሜ አላዛር ተስፋዬ ሞዴል እና አክተር ነኝ። እና ከሰራችሁ ስራዎች በግንባር ቀደሙና ከብዙ ሰዎች ጋር እንደገናኝ ያደረገኝ ምሳሌ ድራ ምሳሌ፣ አዎ ዳራ በሚል ምሳሌ ወደ መቶ ምናምን ክፍል ደርሷል። አቤት ጩጮች የስድስት አመት ልጅ አለኝ ባለቤት ያሉ ብዙ ጊዜ ይገነፍላል። ብዙ ነገር ልክ በመጣ ቁጥር እነሱ እንደሚያወት እና ተናገደለው ምናምን አይነት ነገር ይባላል እና ለምንድን ነው እንደዚህ ሰዎችን ቃና መጣ እስኪባል ድረስ ያሰኛችሁት ምንድን ነው ምክንያቱ? ምንም ነበሩ ና ለዛ ነው ምን ምንም የተለየ ምክንያት የለውም። ያው ከፈጣሪ ነው ብዬ ነው የማምነው። እሺ፣ ከዚህ ቀደም ሌሎች ስራዎች ነበሩ ማለት ሰርተ ያልታወቀ፣ አንዳንድ ጊዜ በጣም ብዙ ነገር እንሰራለን፣ ግን አንታወቅም። ለራሳችን ሰርተናል ወረ፣ ግን ሰዎች ጋር ሳይደርስ ስለቀረ አልታወቅንም ማለት አይደለም። ግን ያው እንደዚህ አይነት ልፋቶች ነበሩ ወይስ ዛሬ ስለመጣ ድንገት ነው? ሙ አይ እኔ እንዳጋጣሚ አይደለም የመጣው። ወደ ፊልሙ ከመጣው ሁለት አመት ከምናምን ኦልሞስት፣ ወደ ሶስት አመት ሆኖኛል። ብዙ ብዙ ሰርቻለሁ ተከታታይ ግን እንዳጋጣሚ ስፕላይራንስ ነው ታኖ በጣም ብዙዎች ናቸው። እንደዚህ ነው። አልፋ መልካም እንግዲህ ሁለቱም በማዕከላችን ተገኝተዋል። ደርቢ ነው የምናደርጋቸው። አንድ አንድ ጨዋታ ነው የምናጫውታቸው። ወንድ ወንዶችን ሴት ሴቶችን ነው። ምናልባት በልጅነት በተለያየ መንገድ የአበባ ሴቶች ጨፍረዋል፣ ወንዶች ሆያውዬ ብለዋል። እና ይሄን ዘመን ሁላችንም ተሻግረናል፣ ሁላችንም አልፈናል። ስለዚህ በየትኛውም እምነት ሆነን እስኪል ሙስሊም ሆኖ እንኳን አብሮ ሆያውዬን የሚጨፍር አለ። ስለዚህ የትኛውም ሃይማኖት ላይ ሆኖ እንቁጣጣሽ አልጨፈር የለምና እቺ እንደው ዝም ብለን ብለ 17 ስንኝ አለው ዘጠኝ ዝም ብለን እሺ፣ በግጠም ሆያውዬ ይበልልን እሺ። እሺ ሰጀመ እሺ፣ ይቀበልሻል። አባ ይሻ ሽልማት አለው። በይ ገቡዬ በጣም ቆንጆ ድምጽ ለወጣ ቆንጆ ሽልማት አዘጋጅተናል። ቪክቶሪያ አዘጋጅቷል። ይቀርብ ይላል። አው ላይሸለም ነው ማለት ነው። ይቀርብሽ እሺ። ሌላ ምን ትይናልሽ? እንደው ከወየው ግን እንደው ባባናልፈው አሪፍ ነው። ኧረ በይ በይ እያለችሽ ነው። በይ በይ ትልሻለሽ ወዳጅሽ። ኧረ እኔ አንድ ጊዜ ብቻ ተጫውቼ የማውቀው ማለት ወጥቼ የማውቀው ግን ሙሉ እራሱ እግዚአብሔር ሙሉን አላውቀውም ሴቶኖ ብዙ ጊዜ ኦኬ፣ አባዮሽ አይባልም ማለት አይባልም። አዎ ግን አለ፣ ያደግነበት ማለት ያደኩበት፣ በጣም ብዙ ጊዜ። እሺ እና መተጫዎች የማውቀው እሱም አጃቢው ነው እኮ አጅቢ፣ ያኔ ልበልሽ አበባ ይሁን አሁን ለምለምን። የለም ለምለምን የማያውቅ ሰው እንግዲህ ከልምላሜ ሰፈር ኬት ነው? ታዲያ ምንድነው፣ እንዴት ነው ለምለም ማለት ያገታል።

እየወጡ አይደለም ያደኩት። እሺ ብቻ ያው ነበር ቤት ወይ የሚጨፈሩ ይመጣሉ ግን ሴላ ዞርልን አላት ሞክረው አይ ሁለት ሶስት አንድ ሆያ ሆይ ሆያ አመደኛ ነገር ነው። እዚህ በጣም ታንፈቀና ዘና እንዳለም ብዬ ነው ዘና ብለናል እ ዘና ያላቸው አንዴ ሞክ ያለ ፕሮግራማችን እየተገባ ነው ተጀምሯል፣ እንጂ አላለቀም እ ለመጨረሻ ጊዜ የምታስተላልፉት መልእክት ማለት እናንተን አይተው እናንተን ሰምተው እናንተን ተመልክተው ወደ ነገር ለመሻገር የመጡ ተማሪዎች አሉና ለነሱ የምትሉት ሀሳብ ካለ? እሺ ያው ይሄን ለማለት እኔ ገና አልደረስኩም፣ ግን ያው ማለት በተሰጠኝ እድል ግን ብዙ ስራዎችን ነበር የሰራሁት ማስታወቂያም ሆነ ተከታታዮችን ግን በጣም ብዙ አመት ነበር የለፋሁት። ማለት ሶስት አመት ቀላል አይደለም። ተመረቀ ነበር በሌላ ዘርፍ አልሰራ ብዬ ወደ ፊልሙ የተቀላቀልኩትኝ ግን ደግሞ በጣም ማለት ሶስት አመት ቀላል አይደለም። ብዙ ነው እየለፋን ነበር፣ አልታየልም ነበር። እንጀምራለን፣ አቋረጣለን፣ እንጀምራለን፣ አቋረጣለን። ምሳሌ በጣም አሪፍ ሆነልን። ከብዙ ሰዎች ጋር አገናኘኝ፣ ጥሩ እድልም ይዞ ሊመጣ እና ምንድነው፣ ምላችሁ ማለት በቃ አንዱ ስራ ፌል ሲያደርግ ይሄ እንትን ማለት የመጨረሻ አይደለም ድለን ተስፋ እንዳንቆርጥ፣ ለምን ሁሌም የተሻለ ነገር ስላለ እሱ ላለው ብዙም ለመናገር አቅም የለኝም ማለት እሺ፣ እስከዚያ ለውዝዋዜ የተዘጋጃችሁ የተዘጋጃችሁ የመጨረሻ የዘርፌ መልዕክት እንሰማለን። ውዝዋዜና ሞዴሊንግ አሁን ተዘጋጁ፣ ቀጣይ ፕሮግራማችን እሱን የሚሆነው። ዘርፌ በመጨረሻ ምን ይነገርካለ? እሺ፣ አመሰግናለሁ። ፈልገው ምንድነው ሰዎች ብዙ ነገር ይላሉ፣ በምንም መንገድ ተስፋ መቁረጥ የለብንም ነው ተስፋ ከቆረጥን እነሱ ልክ ናቸው ማለት ነው። እና ሁሌ የምንሞክር ሁሌ የምንታገር ላመንበት ነገር ደግሞ ተሰጧችንን ካወቅን ተሰጧችን ላይ ትኩረት አድርገን እንስራ። ተሰጧችን ካልሆነ ደግሞ ተሰጧችንን እንፈልግ። ይሄን ነው ልል የምችለው። አመሰግናለሁ። እሺ እጅግ በጣም እናመሰግናለን። አቶራችሁ ወዳችሁ ይሄን በልያ ከረጣችሁ ሀሳብ መልክ ስለሰጣችሁልን እጅግ በጣም እናመሰግናለን። በሙከደ አሻኙልን ወጣት አላዘርን ታላዘርንና ወጣት ዘርፌ እጅግ በጣም እናመሰግናለን። ፕሮግራማችን አሁንም በአማረ መደመቀ መልኩ እንደቀጠም ይህ ሰርተፊኬት ተበርክቶልታል። እጅግ በጣም እናመሰግናለን። በርታልን፣ ጠንክርልን፣ እናመሰግናለን። እና አላዘር እዚሁ ትቆምልናለህ። እሺ፣ ሌላው የዚህ ሰርተፊኬት ተቋዳሹ ነው ፍጹም ላቀው ዳቀው እዚሁ በመካከላችን ይገኛል። እናትዬ ይህችን ነገር በክብር ይስቱልኝ። እሺ፣ እጅግ በጣም እናመሰግናለን። ወረዳዎቹን ወክሎ ራሱንም ወክሎ ተገኝቶ ነው። እንግዲህ ልዩ ስራ ሰርቶናል። እናመሰግነዋለን። ሌላው እንግዲህ በጸሎታቸው አትለዩን ድጋሚ የሰመጣብን እሺ፣ ይህን ነገር መነበብ አለበት። ልዩ ነው። እንዲያ የሆነ ዲዛይን ያምራል። ፊርማውም ይለያል። እሺ በቪክቶሪ ፊልም ፕሮሞሽን በ2017 ዓም የትምህርት መራግብር ላይ የተሻለ ተሳትፎና ውጤት በማምጣቱ ይህ የማበረታቻ የምስክር ወረቀት ተበርክቶሎታል። ቪክትሪ ማህተው በጉልህ ተጽቧል። በጸሎት ኤፍኤም ወኪያ ደቀብ ያስፈልገታል። ይሞግርዬ ይሸልሙልን በጸሎት ጅ በጣም እናመሰግናለን። በትጋት እየሰራች ነው። በትምህርቷ ኤ ፕላስ ፕላስ በማምጣት የዚህን ሰርተፊኬት ተቋዳሽ የሆነችው ኤ ባ እኛም ስራ ላይ በጣም ስታግዘን ነበር። ምርቷ ዳይሬክተር ብረናታል እ በጣም እናመሰግናለን። እሱ ሞት ያለ ጨባ ጨባ ጨባ ጨባ ዮርዳኖስ ያሬድ ጅግ በጣም እናመሰግናለን።